መልካም የጌታ ልጆች የእግዚአብሔር ወገኖች፣ በጸሎትና በጽናት እግዚአብሔርን የምትጠባበቁ የምትጠማጠሙ ሁሉ የጌታ ጸጋ ይብዛላችሁ እያልኩ የመጨረሻውን ቀን ስድስት ይዤላችሁ የምቀርበው አሁንም ስራዬ ደሴ ነኝ ከካሊፎርኒያ። በቃሉ መበርታት ይላል። የዛሬው ደግሞ በቃሉ መበርታት ማረፍ የሚለውን ተመለከትን። አሁን ደግሞ በእረፍት መበርታት መቀጠል እንዳለብን ያለውን እንመለከታለን። መግቢያ ጥቅስ አድርጌ የወሰድኩት መዝሙር 27 ቁጥር 14 ነው። ዳዊት እንዲህ ሲል ይናገራል፣ እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ ሲል ይናገራል በርታ የሚለውን ቃል ነው ዛሬ የምናየው። በእግዚአብሔር የተስፋ ቃል ላይ መበርታት የሚል ነው። እራሳችን እና እስከ ዛሬ የተነጋገርንባቸው ትምህርቶች ሁሉ መሰረታቸው የተስፋው ቃል ነው። በዚህ የተስፋ ቃል ላይ መተማመን የመጀመሪያው ቀናችን ነው። መቆም ሁለተኛው ቀናችን፣ መጽናት ሶስተኛው፣ መጣበቅ አራተኛው ሲሆን ማረፍ አምስተኛው። ዛሬ ደግሞ መበርታት በሚለው ላይ እንማራለን እና ይህን ስንመለከት ብርታት ብርታት በሚል ቃል ስንመለከት በርታ በርቼ ስንል ሰዎች ተዳክመው የነበሩት እንኳን ሳይቀር ተስፋቸው እንደገና ይለመልማል እና በዚህ የኑሮ ውጣ ውረድ በሚያዝለው ዓለም ውስጥ ስንኖር በርቺ በርታ የሚለው ቃል ልባችንን የሚያድስ ይሆናል። አንድ ጊዜ አባቴ ታሞ ወደ ኢትዮጵያ ሄድኩኝ እና በጣም አሞት ነበር። ከተሻለው በኋላ አንድ ከዝኑ ፓስተር ጎረቤት ነበረና በጠዋት መጣ። ትኩሳቱ በጣም ለምን እንደሆነ አላቅም። ቅዳሜ ጠዋት ነው፣ ቤተክርስቲያን መሄድ ይፈልጋል። ነገር ግን ትኩሳቱ መቶ ሁለት ነበረ ዲግሪ ፋራናይት እና በዚህ ትኩሳት እንዴት ትሄዳለ? አትሄድም፣ የለም። ከቤት ነው የምትውለው፣ እኔ ያውሬ ይውላለሁ አልኩት። ከዛ ያ ፓስተር መጣና ደሴ አለው። ምን ሆን ካለው አሞኛል አሞኛል አለው። ያ ደግሞ አይ አዘነ፣ መጀመሪያ ላይ አዘነና ወንድሜን ምነካህ ሲል ቆየና ደሴ አይዞህ በርታ አይዞህ ብሎታልስ። ወዲያውኑ ልብሴን አልብሱኝ እኔ ቤተ ክርስቲያን ሄዳለው ከእሱ ጋራ ብሎ እንደዛ ትኩሳት እያጋየው ለመነሳት ሞከረ። በጣም ገረመኝ። በርታ ሲለው በቃ ብርታት ነው የተሰማው። እና መሄድ አለብኝ አለ። ውሰዱኝ፣ ውሰዱኝ፣ አልብሱኝ፣ እርዱኝ፣ አልብሱኝ እና ውሰዱኝ አለ እና እኛም በስንት ግልግል ዛሬ እንኳን አትሄድም ብለን አስቀረ ነው እና ሰዎች በርታ በርቱ ሲል ትልቅ ነገር ነው። ዳዊት ይህንን ነገር ሲናገር በርታ ብሎ ሲል የዳዊት ህይወት እንደምታውቁት ከፍታና ዝቅታ ነው። መቼም በጣም ውጣ ውረድ ያለበት ህይወት ነው። ይሁን እንጂ ከአምላኩ ጋር የተጣበቀ ህይወት ነው እና ያንን በርታ የሚለውን ቃል ከተናገረ በኋላ በሀያ ስምንተኛው መዝሙር ላይ ገብተን ስናይ አቤቱ ወደ አንተ ጣራለሁ ይላል። ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልመስል አንተ አምላኬ ዝም አትበለኝ፣ ወደ መቅደስህ ማደሪያ እጄን ባነሳው ጊዜ ወደ አንተ እየጮኩትን የልመናዬን ቃል ስማኝ እያለ በሀያ ስምንተኛው መዝሙሩ ይናገራል። ስማኝ ስማኝ ብሎ አምላኩን ይጠማጠማልና በርትተን አጥብቀን ስንይዝ መከራና ችግር አይደርስብንም ማለት አይደለም። ነገር ግን በዛ ውስጥ እንድናልፍ ያንን በርታ ጽና የሚለውን ቃል መስማት በጣም አስፈላጊ ነው። ለዘመናት የጠበቀውን እስከ ሽምግልናው ድረስ በእምነቱ የበረታውን የአብርሃምን ሕይወት አንረሳው። አብርሃም በብርታት ጸንቶ በመቆም የአምላክን ክንድና የአምላክን ኃይል ያየ ሰው ነበር። አብርሃም በመጀመሪያ ከሀገርህ ውጣ ሲባል በሰባ አምስት አመቱ አልተከራከረም፣ አላመነታም ብድግ ብሎ ነው የወጣው የተስፋውን ቃል እውን እንደሚሆን አምኖታልና። ያ ቃል ግን ለብዙ አመታት ፍጻሜውን አላገኘም ነበር። ተስፋም ቆርጦ አምላክን አንተ ቃልህን ታጥፋለህ ብሎ ፊቱን ከአምላኩ ዙሮ አልሄደም። በአምላኩ ላይ በረታ በረታ በሮሜ ምዕራፍ አራት ቁጥር 18ና 19 ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አህዛብ አባት እንዲሆን ተስፋ ይዞ አመነ ይላል። የመቶ ዓመት ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ስጋና የሳራን ማሕፀን ምውት መሆኑን በእምነቱ ሳይደክም ተመለከተ ይለናል። በእምነቱ ሳይደክም በብርታት ተመለከተ። ቁጥር ሃያና ሃያ አንድን ደግሞ ለእግዚአብሔር ክብር እየሰጠ ሮሜ አራት ቁጥር ሃያና ሃያ አንድን ነው ለእግዚአብሔር ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም ይለናል። ታላቅ እምነት በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ታላቅ እምነት የሚያድን የሚያሻግር እምነት ነው። እንዲህም ታምኖ በስተርጅናው ደግሞ እንደገና ሌላ ታላቅ ፈተና መጣበት። ይህንን አለፍኩ ብሎ ባለበት ጊዜ እግዚአብሔር ምን አለው? ልጅህን ሰዋልኝ የሚል ድምፅ ተሰማው። እንዲህ ይሄ ነገር እውን ነው ወይስ ውሸት ነው? ምንድን ነው ብሎ ለመከራከር የሞከረ ይመስላል። የሰይጣን ጀሮ ይደፈን ብሎ ነገር ግን ጸሎቱን ቀጠለ። ይህ ፈተና ከፈተናዎቹ ሁሉ እጅግ ታላቅ የሆነው ፈተና ነው። በራእይ በሞሪያ ተራራ ላይ ሰዋልኝ የሚለው ድምፅ ከሱ ሊወጣ አልቻለም። ሰይጣን ይችን ምክንያት አገኘና ምን አለ? እንዴ አትግደል ብሎ የተናገረው እግዚአብሔር ዛሬ ግደል ይልሃል እንዴ? የሚለውን ወደ ሀሳቡ አመጣ እና እሱም ያንን ሀሳብ ለማስተናገድ አንተማ ግደል አትልም የሚል ሀሳብ እንዲመጣበት ለማድረግ ብዙ ሙከራ ቢያደርግም እሱ ግን በአምላኩ ላይ ጸና። እግዚአብሔርን እንዲያረጋግጥለት ፈለገ። በእምነት በጸሎት ሌሊቱን አነጋ። ያ ሀሳብ ግን ከእሱ ሊሄድ አልቻለም። ያ መቶ ሀያ አመት በላይ የጠበቀው ተስፋ በከንቱ ይቀራል ማለት ነው ብሎ አሰበ። ነገር ግን ማረጋገጫም አልመጣለትም። ቃሉ ግን ከአእምሮ ሊጠፋ አልቻለም። ስለዚህ ይህንን በማመን ይህንን ቃል በተቀበለበት በዛው በመጽናት እንግዲህ አንተ የምታደርገውን የምታውቅ አምላክ ነህና፣ ምንም ጨለማ ቢሆን ይህንን ልጅ ይዤ መውጣት ይኖርብኛል ብሎ ወሰነ። በሌሊት ተነሳ። ልጁን አየው፣ ለጥ ብሎ ተኝቷል። ሚስቱን አየ፣ ሚስቱም ተኝታለች። እሱ ግን ያንን ድምፅ ብቻ ነው የሚሰማውና ያንን ድምፅ በቶሎ መፈጸም እንዳለበት በሐሳቡ ይመጣል። ከዚያ ውጣ ውረድ በኋላ ታዘዘ። በሌሊትም ሄዶ ብላቴናው እልም ብሎ በተኛበት ቀሰቀሰው። ለልጁም መስዋዕት ልናቀርብ እንሂድ አለው። ልጁም ይሄ የመጀመሪያው ጊዜ ስላልሆነ እሺ ብሎ ተነሳ። ከዛም በፊት መስዋዕት ለማቅረብ ከአባቱ ጋር ብዙ ጊዜ ሄዶ ነበርና ነገር ግን መስዋዕት የሚሆነው በግ እሱ ራሱ እንደሆነ አላወቀም ነበር። እናቱም የማታውቀው ነገር ነው። ቢነግራት ምናልባት አይሆንም ብላ ልታስቀርበት ስለምትችል ሳይነግራት ለመውጣት ወሰነ። አብርሃም ያን ከባድ ጉዞ ተጉዘው ፀሐይ ጨለመች። ልጁና አብረው የሄዱት ተኙ። እሱ ግን በጸሎት ሌሊቱን አሳለፈ። ግን ምንም መልስ አልነበረም። ሰይጣንም ጥርጣሬን በመንዛት ሊቀለብሰው ብዙ ጣረ። አብርሃም ግን ለጠላት ሹክሹክታ ጆሮውን አልሰጠም፣ እምቢ አለ። የሦስተኛው ቀን ጉዞ ሲጀምሩ ጌታ እግዚአብሔር የክብር ደመናውን በሞሪያ ተራራ ላይ ሲያንዣብብ ታየው። አብርሃም ያ የተነገረው ነገር እውን መሆኑን አሁን ገና አረጋገጠ። እስካሁን በጨለማ በድግዝግዝም ቢሆን ያቺ ድምፅ በጆሮው ስላለች ያችን ድምፅ አምኖ ነበረ ይሄደው። አሁን ግን ያን የክብር ደመና ባየ ጊዜ ምንም አላለም። በአምላኩ ደስ አለው፣ በእምነቱ ጸና። እግዚአብሔር ታማኝ ነው። ይህንን የታምራት ልጅ አሁንም ዘር በእሱ ይጠራል፣ በእስማኤል አይደለም፣ በይስሐቅ ነው ብሎኛልና ይስሐቅን ቢወስደው መልሶ ሊያመጣው ይችላል ሲል እምነቱን አደሰ እና በዕብራውያን 11 17-19 ስናነብ አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ፣ የተስፋን ቃል የተቀበለው በይስሐቅ ዘር ይጠራልሃል የተባለለት እርሱም አንድ ልጁን አቀረበ እግዚአብሔር ከሙታን እንኳ ሊያስነሳው እንዲቻለው አስቧልና ይለናል። አብርሃም በልጁ እንጨቱን አሸክሞ ከሶስተኛው ቀን በኋላ ማንም እንዳይከተለው እንጨቱንና እሳቱን ብቻ ይዘው ወደ ተራራው ወጡ። ልጁም ገርሞት አባቴ ሆይ እንጨቱና እሳቱ ይሄውና የመሳቱ በግን የት አለ ሲል ጠየቀው። ይስሐቅ ወደ ሀያ ዓመት የሆነው ወጣት ነበረ። አባትየውም ደግሞ ምንም ማለት አልቻለም። ያለው ነገር ቢኖር ምንድን ነው? እግዚአብሔር ያዘጋጃል ነው ያለው። የመስዋዕቱን በግ እግዚአብሔር ያዘጋጃል ሲል መለሰ። መጨረሻም ከቦታው ላይ ከደረሱ በኋላ እንጨቱን ደረደሩ፣ መስዋዕቱን አስተካከሉ፣ አዘጋጁ። በዛ ጊዜ ሊናገረው እጅግ የከበደውን ቃል ለልጁ ነገረው። ያ በግ አንተ ነህ፣ እግዚአብሔር አንተን እንድሰዋ ነው በዚህ የነገረኝ እያለ እጁ እየተንቀጠቀጠ ሲነግረው ልጁም እንደነገጠና መጨረሻ ላይ እንዲያውም ያለምንም መንፈራገጥ ጸጥ ብሎ በዛ የመሰዊያ ቦታ ላይ ተኛ። ያንን ቢላው አነሳ። አብርሃም እጁ ቢንቀጠቀጥም በልጁ ላይ ሊያሳርፍ ታዘዘ። ነገር ግን የእግዚአብሔር ቃል ወዲያው፣ አብርሃም ቢላውን ባነሳ ጊዜ የእግዚአብሔር መልአክ መጣና አብርሃም አብርሃም አለው። እሱም እነሆኝ ሲል በልጁ ላይ አንዳች አታድርግ አለው። አሁን አምላክህን እንደምትወድ እንደ ታመንክ አየሁ ብሎ በጫካው ሐረግ የተያዘ በግ አሳየው። ያንንም በግ አመጣና ሰዋው፣ በመታመን ቆመ። ያንንም ቦታ ምን ብሎ ሰየመው? ያህዌ ይርኤ ሲል ሰየመው። ምን ማለት ነው? እግዚአብሔር ያዘጋጃል ለልጁም የተናገረው ይህንን ነበር፣ እግዚአብሔር ያዘጋጃል ብሎት ነበር። አሁንም እግዚአብሔር አዘጋጀ። ይስሐቅም ሳይሰዋ አብርሃምን በእምነቱ ቢፈተንም እስከ መጨረሻው ድረስ በርትቶ እምነቱን በማሳየት አለፈ። የአብርሃም ታላቅና ብርቱ እምነት ለብዙዎች እንደ ብርሃን አምድ ሆኖ እያበራ ይገኛል። እነዛ ሶስት እጅግ ከባድ ቀናት ለብዙ መጠራጠርና መንሸራተት ምክንያት ሊሆኑ ይችሉ ነበር። ነገር ግን በእምነቱ በረታ እንጂ አሁንም አልተጠራጠረም ይለናል። ያዕቆብ 2፥23 አብርሃም በእግዚአብሔር ታመነ፣ ጽድቅም ሆኖ ተቆጠረለት፣ የእግዚአብሔር ወዳጅ ተባለ ሲል ይናገራል። የእግዚአብሔር ወዳጅ ከልቡ እግዚአብሔርን የሚወድ ጳውሎስ ደግሞ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ አለ። አብርሃም በእምነት ጉዞውን ስለተጓዘ በዘፍጥረት 26 አምስት ደግሞ አብርሃም ቃሌን ሰምቷልና ፍርዴን፣ ትዕዛዜን፣ ስርዓቴን፣ ሕጌንም ጠብቋል ተባለለት። ጌታ ኢየሱስም በዮሐንስ 8 56 አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ ያንን መስዋዕት ልጁ እንዲሰዋ ባለ ጊዜ ያ በግ በመጣ ጊዜ ያ በግ ጌታ ኢየሱስ ክርስቶስ እንደሆነ አስተውሎት ነበር ገብቶት ነበረ። ስለዚህ ጌታ ሲናገር ምን አለ? አባታቸው አብርሃም ቀኔን ያይ ዘንድ ሀሴት አደረገ፣ አየም ደስም አለው ብሏል። ይህ ነው ጽናት፣ ይህ ነው ብርታት ማለት። ልጅን ያህል ነገር ሰዋልኝ ሲባል ታዞ መሄድ ቀላል አይደለም። ነገር ግን አብርሃም በእምነቱ በረታ። የእግዚአብሔር መስዋዕት በግ የሆነውን እስከሚያየው ድረስ እስከ መጨረሻ ድረስ ታግሶ ሁሉን ለማድረግ ሄደ። እስከ መጨረሻ የሚጸና የሚበረታ እርሱ ይድናል። እኛም በርትተን ጸንተን ቆመን ለመገኘት እንድንችል እግዚአብሔር በጸጋው በመንፈሱ ያግዘን ይምራን ያስተምረን ጌታ ይባርካችሁ ለነበረን ጊዜ እግዚአብሔርን አመሰግናለሁ በዚህ ተሰናበታችኋለሁ በጸሎት ተሰናበታችኋለሁ እንጸልይ እግዚአብሔር አምላካችንና አባታችን እናመሰግንሃለን መልካም አምላክ ስለሆንክ ስለጠበቅከን ስላስተማርከን እግዚአብሔር አባት ሆይ በቃልህ መታመንን አስተማርከን። በቃልህ መቆምን በቃልህ መጽናትን መበርታትን እግዚአብሔር አባት ሆይ አስተማርከን። እስከ ፍጻሜ ድረስ መጽናትን እንድንችል ብዙ ምሳሌዎችን ሰጠኸን። ኦ አባት ሆይ ለነሱ የሰጠሃቸውን መንፈስ ቅዱስ የሚያበረታውን የሚያጸናውን ኃይል ዛሬም ለእኛ እንድትሰጠን ዛሬም እኛ በተስፋ ለምንጠብቀው አንተን ጌታ ሆይ ለምንጠባበቅ ዓይኖቻችን በአንተ ላይ ሆነው ጌታ ሆይ እስከ መቼ ብለን ለምንጠይቅህ መልስህን እንድታመጣልን እንድታቀርብልን ልባችንን በደስታ በሐሴት እንድትሞላ እንማጸናሃለን። እስከ ፈጻሜ የሚጸና እርሱ ይድናል ተብሏል፣ እና ጽናት ደግሞ ካንተ ነው። ጽናት ደግሞ በመንፈስ ቅዱስ ኃይል ነው፣ በስጋ የሚመጣ አይደለምና ጽናታችን ብርታታችን አንተ እንድትሆን አንተ ከእኛ ጋር እስከ ፍጻሜ ድረስ እንድትቆም እንለምንሃለን። ልመናችንን ስማ። ኃጢአት በደላችንን ይቅርበል። ፍጻሜያችንን አሳምር። በሕያው ልጅ በጌታችን በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ደህና ሁኑ።